ገና ገና ከመውለዷ መታችሁ እንደዚህ ወሬ የምታወርዱ እነዚህ ባልቴቶች ምን አይነት ባልቴት ናቸው? አንተ አብርሃም ምትባል ሰውዬ፣ አንተ አቤል፣ ብሩኬና አቤል የምትባሉ ሰዎች እኔ የእናንተ ሲስተም ብድም ብን የገባኝ ምን መሰላችሁ? ቤተሰብ አሁን ይሄ ነገር ያውቺ ሄርሜላ የምትባሏ ፍቅር ይዟት የተንፎቅፎቀች ነው ያለችው። እያለቀች ናችሁ እያለችው እንዳረገዘ ሰው ደግሞ ሆዷን እየነፋች ነው ያለችው። ከዋክ ያው ከአብሪሽ ከሆነ ግንኙነት እንዳላ ምናምን አድርጋ ነው እንግዲህ እያሰበች ያለችው። ይኸውላችሁ እነሱ አሁን ምን መሰላችሁ ሩታና አብሪሽ እንደሚታረቁና እንደማይታረቁ እንግዲህ አጣሩ ተብሎ ተልኮ ነው እነሱ ወይ ከኤርሜላ ወይ ከአብሪሽ ተልኮ ነው እንዲያጣሩ ወይ ይታረቃሉ ወይ አይታረቁም ይለያያሉ ወይስ አይለያዩም? አጣርጦ ለማን ሊናገሩ ነው? ለሄርሜላ። ሄርሜላ እና አብረሽ ደግሞ ምንድን ነው አብሮ መሆን ይፈልጋሉ። እየተንፎቀፎቀች ነው ቃ ትዳር ያለው ሰው ልጅ ያለው ሰው ጋር እየተንፎቀፎቀች እኔ ምንም ነገር የለኝም ከሱ እንደ በቃ እንደ እንትን ነው ማየው ምናምን ስትል አልነበረ? አሁን ቲክቶክ ላይ እያለቀሰች እያበደች ሆዷን እየነፋች እንዳረገል ሰው እየሆነች ነው። አሁን መሰላችሁ ሲስተሙ ቤተሰብ ሲስተሙ ምን መሰላችሁ አብርሃምና ሄርሜላ ጨርሰዋል፣ ሊሳፈሩ ሊሄዱ ጨርሰዋል። ግን ምንድን ነው እዚህ ጋራ ያው አብርሃም ጥሏት ሄደ እንዴት ወልዳ ጥሏት ሄደ እንዴት እንደዚህ ያደርጋል ተብሎ ስሙ እንዳይጠፋ ነው አሁን ይሄ እነዚህ ሁለቱ ልጆች የተላኩት ማለት ነው። እነዚህ ሁለት ልጆች ደግሞ አብርሃምና ሩታ አንድ እንዲሆኑ አይፈልጉም። ማና ማነው አንድ እንዲሆኑ የሚፈልገው? ሄርሜላና ሄርሜላና አብርሽ አንድ እንዲሆን የሚፈልገው። ስማ አቤል ልንገር አንድ ነገር፣ አንተን አይደለ እንዴ ሄርሜላን ያመጣት? ሄርሜላን ያመጣት አንተነ። አታፍርም አሁን? መተ ደግሞ ሄርሜላ ፍቅር እንደያዛት ብለህ ፍቅር ይዟታል ምናምን ብለህ ለሩታ ስትነግራት ሼማ ይዝህም። አንተ እኮ ነች ልጅ ያመጣሃት አንተ እኮ ነው አብርሃም ከዚች ልጅ ጋር እንዲሆን ሩታን እንዲረሳት ከህይወቱ እንዲያወጣት ያደረግኩ አንተ አይደለህ እንዴ? አታፍርም እንዲህ? እኔ አንተን ቢሆን የሩታን አይን እንዶ አላየውም፣ አፍራለሁ። ለትዳራቸው መፍረስ መንስኤ አንተና ብሩክ ናቸው። አቃጣሪዎች አቃጣሪዎች፣ ስራ የሌላችሁ በአብርሃምና በሩታ የምትተዳደሩ ልጆች ናችሁ እናንተ። ሄርሜላ ምን አባቶች ጋለሞታ እንዴ ጋለሞታ። አለቀሰች አላለቀሰች፣ በሰው ትዳር ገብታ የምትበጠብ ሴት አለቀሰች፣ እኛ ምን አገባል? ለምን አታለቅስም ደግሞ እንዳረገዘ ሰው ሆዷን ነፍታ እናንተ እንደው አታፍሪም በእናትሽ እንደው ሼማይሽም ንት ሴት አይደለሽ እንዴ እንደ ሴት ንሽ ተከበሪም እንዴ አብርሃም ደግሞ አንተ ማም እንት ማን ነው ይሄ ቂሎ ማን ነው ስሙ እኔማ ስም አውጥቼልሃለሁ እኮ ቂሎ ብዬሃለሁ ይሄ ማን ነው ስም የሚባለው ቂሎ እውነት እንደ ቂል ነው የሚያደርግህ መጀመሪያ ጨርሰሃል እኮ ከኤርሜላ ጋር ተሳፈርኩ እኮ ሁሉን ነገር እኮ ወስነህ ጨርሰሃል። አሁን እኮ የሰውን አፈርተህ ነው እንጂ እኮ ጨርሰሃል። አንተ ሁሉን ነገር ከጨረስከ በኋላ መታችሁ ለሷ እንደዚህ የምትነግሯት ምን እንድትላችሁ ነው? እንደው እግዚአብሔር ሲወዷል እንደው ትንሽ እንኳን አስራ አምስት ቀን እንኳን አንድ ወር እንኳን ብትሞላ ምን ችግር አለው? ገና ገና ከመውለዷ መታችሁ እንደዚህ ወሬ የምታወሩት እነዚህ ባልቴቶች ምን አይነት ባልቴት ናቸው? አንተ አብርሃም የምትባል ሰውዬ አንተ አቤል ይሄ ብሩክ ባልቴት ናችሁ እንዴ? እናንተ አታፍሩም እንዴ? ትንሽ የማይዛችሁ መታችሁ ገና የወለደችውን ገና ካልጓ እንኳን ያልተነሳችሁን ሴት ትላንትና አስገርዛ ልጇን መታ። ልጅ ማስገረዝ እኮ ለእናት እንደ ሰርግ እኮ ነው። ሰርግ እኮ ነው ለእናት። ለቅሶም የደስታም ቀኗም ነው፣ የምታለቅስበትም የምትደሰትበት ቀኗ ነው። አንድ ቀን እንኳን የልጇን እንትን በትክክል እንዳትይዞ እንኳን እያደረጋችሁ ነው እንድታስብ በሰላም ወልዳ እንዳትነሳ ያደረገች ነው። እቺ አጭበርባሪ ሌባ ማለት ነው፣ አጭበርባሪ ሌባ፣ የወንድ ሌባ ባለጌ ማለት ነው። አንቺ ለነገሩ ነገሩ ወልደሽ አይተሽዋል። እዛ ባልሽም አልተንከባከበሽም። ለዛም ነው ሩታን ባሏ እንዳማ እንዳይንከባከባት እየተበቀልሽ ያለ ይመስለኛል። እቺ ሴት ወልዳ ተኝታለች አይደለ? ምን አለ አንድ ወር እንኳን ብትቆይ ምን ችግር አለ አብርሃም? ምንድን የሚያንገበግብ እንደዚህ ምንድን እንደዚህ የሚያንገበግብ ወንድ ልጅ አለህ። አይደብራችሁም እናንተ? መታችሁ፣ በሲስተም መታችሁ። በቃ ትፈልጉ አለች አትፈልጎም ብላችሁ እናንተ ይህን ነገር ለማወቅና ከዛ ሄዳችሁ ልታቃጥሩ፣ አቃጣሪዎች! እውነት እኔ ከወንድ ልጅ ማይጠበቅ ነገር ነው እየሰራችሁ ያላችሁ። በጣም ይደብራል። ስንት ነው የምትከፍላችሁ? ስንት የምትከፍላችሁ? ብር ነው እሷ የምትከፍላችሁ ይህን ያህል የምትንገበገቡ? አጭበርባሪ! አንተ አይደለ እንዲህ ያመጣኸው። አቤት የምትባል ወመኔ ማለት ነው። ሲያስጠላ ሲደብር ባለጌ። የሰው ትዳር ውስጥ ገብታችሁ ይመለከታችኋል። የእነሱን ትዳር መፍታት ያለባቸው እራሳቸው ናቸው። እናንተ በማይመለካችሁ ገብታችሁ መታችሁ የምትንቦቁቡቁት ነገር ቦቅባቆች እንዴ ሼማ ይዛችሁም እንዴ እናንተ ገና የወለደች ሴት ላይ እንደዚህ መታችሁ የወደህል እ ምናምን ይኔ በቃ ትወቶ እኔ እኮ ሩታ ማንዳንዴ ታናዳለች። የውሳኔ እንትን የሌላት ሴት ነች ሩታ ራሱ በጣም ነው የምታነ ማርያምን ውስን አድርገህ ቀጥ ብታደርገው እኮ ተሽለጥ ጦቂቱ አይወጣም ነበረ። ግን ሩታ ሲመጣ ተንገብባ ትቀበለዋለች። ይሄ ነው የሚያናደኝ። እኔ እሱ ፍላጎት የለትም የለውም። ለሩታ በቃ ፍላጎት ቢኖር እንደዚህ ነገር ልኮ እንዲጠይቁ ታደርግ ነበር። ጥርግ በል ሂድ፣ ይቅናክ። ልጇን ማሳደግ ካቀጣት እንግዲህ ትሙት ሩታ። እናያለን። ለማንኛውም ቤተሰብ ወዳቸው ላከብራቸዋለሁ። ቻው ቻው። ደግሞ ሳታ አከብሩም።